እኛ ግን ጥሩ ህይወት ለእኛ ጥሩ ህይወት ማነው? ግን ለእኛ ጥሩ ህይወት ዶክተር ነው እንዴ ከለከለን? ለእኛ ለኛ ምቾት ዶክተር ነው እንዴ ከለከለን ብዬ ራሴ ጋር ጥያቄ ጥያቄ ጀምራለሁ። እውነቴን እኮ ነው። ጆክሽ እንዴ ወራ እንዴ ርፈት እንጀራ ይስጠንከ ጫራ ሁን ሲርፈት እንጀራ ይስጠን። ምን አይነት ነገር ነው? እኛ እኮ ሞልከቅ ያለ ሰው ባየን ቁጥር እኮ በቃ ሞልከቅ ያለ ህይወት እኮ እኛ የሚያምራና ነው እኮ። ምሪን እኮ ነው ንስ ተመልከቱልኝ። ቤት ዴጁ ቤት ዴጁን አበባ በአበባ ቤት ዴጁን እናትዬዋ፣ ይሄ ምንድን ነው ስሙ? አንድ አራታ ተባቸው ደስ አይልም ጋይስ? እንኳን ሁለት መንታ እንኳን ሁለት መንታ የኔ እናትዬዋ አራት መንታ ብትወልጂ እንደዛ አያረግም። እውነቴን እኮ ነው። ግን የማያረግበት ምክንያት እጁ ስለሚያጥር ይመስለኛል። የኢትዮጵያ ወንዶች አንዳንዶቹ ማለት ነው። ይሄ እርግጥ ይሄም ኢትዮጵያ ነው። ግን ጋይስ፣ አላህ ያክብረንና እውነት ለመናገር እንተዛዘ እንተዛዘ

ደግሞ ሀብት ምን ይሰራን፣ ሀዩ አቅል ካለው ሶብርት አለው ምናምን ምናምን ገንዘብ ምን አባቱ ለምትሉ ሰዎች ነው ዛሬ የመጣሁላችሁ ማለት ነው። ገንዘብ ማሬ ገንዘብ እንዴት እንደሚያደርግ ማሳይ ሽኒናት እንዴት እንደሚያሞላቀቅ እስኪ፣ ጉዲሽን ተመልከች እስኪ እንዴት እንደሚያሞላቀቃቸው፣ እነዚህን እነዚህን እስኪዋቸው እስኪ እስ ተመልከቱልኝ። እንደዚህ እስኪ አሁን እኛ ኖርን እንላለን ጋይስ ኖርን ብለን እናወራለን። እኛ ኖርን ነው ወይስ ሳንዋ ኖርን ነው የምንባለው? አሁን እኛ ምሬን እኮ ነው። እኔ ጉድናቅ ምትሩ ነገር ሁልጊዜም አንድ አይነት ጨዋታ እየተጫወት ነው። ወደኋላ ቀር ሁል ምሬን ነው። ሰኛ ኮ ሰራን፣ ሰራን አለው አለው አለው። ጠብ የሚል ነገር ጠፋ። ሰራን እኮ ጋይዝ ምን ሰራን? ተበጣጠስን እንጂ ግን ጠብ የሚል ነገር የለም። ስለዚህ ምንድን ነው ሀብትን አትናቁት አትናቁት እስቲ ተመልከቱልኝ። ሞልቀቀቅ እናትየዋ የሴት ልጅ መንታ ወልዲያ መንታ ወልዲያ ነው። እንደዚ የሚያሞላቀቋት አስባችሁታል? እንኳን መንታ ሌለም ቤት ሙሉው አስረግዞ በሚጠፋበት በሞላ ወንድ ተመልከቱ እንት እንደሚያሞላቅቃት አሁን። ይሄ ታዲያ እድል እድል እንደችን መድያም እድል ይዘን እኮ እኛ ተቃጠልን እኮ። ግን የምር አሁን እንደዚህ ሞልቀቀ ቤቱ ጨርሶ እናትየዋ እንደምታዩት ብሪቱ ፉል የሆነ ክላስ አስባችሁታል? በእንደዚህ አይነት ፍቅር በፍቅር የሚያጫውተው ትዳር ይስጣችሁ የመዲያም ቅመሞች ይሄ የሚገባው ለመዲያም ቅመሞች ነው እውነት ለመናገር እኔ የሆነ ነገር ባየሁ ቁጥር ለእናንተ ለእናንተ ነው ለእናንተ ምን አለበት ቢሰጣችሁ ምን አለበት የእኔ እናቶች ቢያድለን እኛንን ስንት ለፍተን ወጥተን እኛማ ስንቱን ቻል ነው ስንቱን ቻል ነው ስንቱን ሰገጤ እየመጣ እየሰደበን ራሱ አንቺ ገረጅ ምንም እንደማናቅ እውነቴን እኮ ነው ጋይስ አሁን እንደኛ የሚያቅ እንደኛ ምሁር እንደኛ ይኸው አንደርስታንድ የሚያረግ እንደኛ ፐርፌክት የሆነ ቅንጭላት ያለው አለ ጋይስ በርፌክት የሆነ ቅንጭላት የማንም ሰገጤ እየመጣ ኒኮሚር የአረብ ሀገር ገንዘብ የአረብ ሀገር ሴት ጅል ጅልጅል ያለች ይመስላችኋል። እኛ እኮ አንገታችንን የደፋነው የወጣንበት ዓላማ ሊሳካልን ቢለን እንጂ ማን ጥሩ ምቾት ይጠላል? ማን ሀገሩን ይጠላል? ማን ቤተሰቡን ይጠላል? ግን ይሞላን ያልነው ጉድጓድ እየሰፋብን አንዱን ዓላማ ወጥተን አንደኛው ሲታካብን ያንድኛውን ቀዳዳ ሞልተን ያንኛው ቀዳደ ሲቀደድብን ያንን ሁሉ እየሸፈንን ያለ እንደኛ ግንቻ ያለ የአገር ችግር የሀገር የችግር መሳንቆ እየመቱብን ወራችን እስተመንደርስ የምንጨነቀውስ ወራችን ሞልታ ገንዘቤቱን ተቀብለን ለራሳችን ሳይሆን ው ሰውነታችን ቁምጥምጥ ብሎ ዲምና ስጋችን ው እንደዚህ ተንቦጫውጩ እንደዚህ ቅጥቅጥ እንዳረገው ሰው መልካችን መልካችን ተለውጠው፣ ልንገራችሁ። ፊታችን እሳት የሚመስል የሰራ ነውን ገንዘብ እኛ እንጠቀምበት፣ አንስተን የት ነው ኢትዮጵያ የእነሱን ችግር ለመሙላት ግን ማንም አልተረዳንም። አሁን ምንድን ነው የምንባለው? በውሳኔዋን ማጠና በቃ የአረብ ሀገር ሴት አላማ የሌላት ይመስላቸዋል። እኛ ደስታችንን ችለን መደሰታችንን ችለን መደሰት ማግኝት አለን ዋጣ አድርገን ሁልጊዜ መዲያም ኩሸና ሁልጊዜ ማለት ነው እንዴ ስንልኛ ገባችኋ? ግን የተረዳን የለም አረ እንዴ መዲያም ቀመው ጥሩ ህይወት ይስጣችሁ። እውነቴ ነው የምነግራችሁ ጓደኞች፣ እኔ የሆነ ነገር ባየሁ ቁጥር ለእናንተ ነው የምመኘው። ሀቂቃትን ማለት ነው እንዲ ሞልቅቅም የሚያደርግ ኑሮ ይስጣችሁ። ምሬን ኮ ነው። አረ እንዲ አሁንስ በቃ ይበላችሁ። እንዴት ያልነገር ነው ጋይስ? እንዲ እንዲት ያል ነገር ነው ግን ወይ ሀዩ ወይ ሀዩ። እኔማ ወዲ ሀብት ማማኮ ገባሁ እኔ ራሱ እኮ ወዲ ሀብት ማማ ገባሁ እኮ። ሀብት ሀብት አጫወተኝ እኮ ሀብት ሀብት ምን ላድርግ ብላችሁ ከማየው አንጻር እናትዬ ሆዴ አንቺ እኮ ደሞ እኮ መካሪዎች አንቺ እኮ ትንሽ ስራ ስራ አድርግሽ አገርሽ ላይ መተሽ ለራስሽ ስራ ትከፍቻለ። ምን አይነት ስራ ልክፈት እ ምን አይነት ስራ ከፍታለሁኝ? እየቀፈቀፉኝ እናትዬ እየቦጠቦጡ፣ በየት ብዬ ነው ስራ የሚይዘው በየት? ስራ እስከሚሰራ ድረስ እኮ ገንዘቡ ሶብር አድርጎ ከኔ ጋር መቀመጥ አለበት። ጉድ እኮ ነው። እንዴት ብሎ ሶብር ያደርግ እየተቦጠቦጥኩ በዛ በዝጋይስ እንዴት አገቡ አይቀርም። እንደዚህ ነው እኮ ወይ በምናገባው ጥሩ ህይወት አያኖረን ወይ እኛ ሰርተን ብራችንን አሊያዝ አሁን እኛ ምን ላይ ነን? እስቲ ወደ ራሳችሁ መለስ ስበሉ ስ ጋይስ፣ እስቲ ብራችሁ ምን እየሰራ ነው? እስቲ ሰባት ዓመት ስምንት ዓመት አስር ዓመት ሰርታችሁ ብራችኋለ? የለም የለም። እንዲሁ ጀግና እስቲ እኔ ይዣለሁ ይህን ያክል ሪያል ወይም ይሄን ያክል ድርሃም እኔ ይዣለሁ ትበል እስቲ ጀግና ይቱ። እንዲሁ ምሆነን ነው ግን እንዲሁ ጅልጅል ጅላንፎ የምንሆነው ግን ምሆነን ነው እስቲ ራሳችንን ኢትዮጵያ እኮ ገብተን ማለት ነው ወላ ኢትዮጵያ ገብተን ያ የረዳሽው ያ ስንት ነገር ይሆንሽለት ሽለት ያ እንደዛ እንደዛ ተ ተተ ተተ የሚልሽ ሁሉ ባጠገብሽ የለም። ወላይ ስልክ የሚደውላችሁ መቀመጫ፣ መስሪያ፣ መተንፈሻ ያሳጣችሁ ለሰላምታ እየጨናነቃችሁ ሰላም ነሽ ውዴ፣ ማርዬ፣ ፍቅሬ፣ በቃ ያን ሁላ የሚደረድርልሽ ከአረብ ሀገር ወጥታ ስትይ ገንዘቡ ምልም የሚያሽቃብጥልሽም ሰው አብሮ ድልም የኔናት፣ በቃ ይሄ ነው ታሪኩ። ክርማ ነው የሚያምር እኛ ግን ጥሩ ህይወት ለእኛ ጥሩ ህይወት ማን ነው ግን ለእኛ ጥሩ ህይወት፣ ዶክተር ነው እንዴ ከለከለን? ለኛ ምቾት ዶክተር ነው እንዴ ከለከለን ብዬ ራሴ ጋር ጥያቄ ጥያቄ ይጀምራል። እውነቴን እኮ ነው። እንደው ዱጉድ እንዲዋረ እንዲ ርፈት እንጀራ ይስጠን ጋ ጻራ ሁነት ርፈት እንጀራ ይስጠን። ምን አይነት ነገር ነው? እኛ ኮ ሞልቀቅ ያለ ሰው ባየን ቁጥር እኮ በቃ ሞልቀቅ ያለ ህይወት እኮ እኛ የሚያምራና ነው እኮ ምሪን እኮ ስ ተመልከቱ፣ ላይ ቤትዴጁ ቤትዴጁን አበባ በአበባ ቤትዴጁን እናትጌዋ፣ ይሄ ምንድን ነው ስሙ? አንድ አረታተባቸው ደስ አይልም ጋይስ። እንኳን ሁለት መንታ እንኳን ሁለት መንታ የኔ እናትዬዋ አራት መንታ ብትወልጂ እንደዛ አያረግም። እውነቴን እኮ ነው። ግን የማያረግበት ምክንያት እጁ ስለሚያጥረ ይመስለኛል። የኢትዮጵያ ወንዶች አንዳንዶቹ ማለት ነው። ይሄ እርግጥ ይሄም ኢትዮጵያ ነው። ግን ጋይስ፣ አላህ ያክብረንና እውነት ለመናገር እንተዛዘብ፣ እንተዛዘብ ከባልየውም ጋር ቢሆን ማለት ነው እንዴ ገንዘብ ተለልክ ለነገሩ እኮ ገንዘብ እኮ የማያደርገው ነገር የለውም ጋይስ ገንዘብ እውቀቱን ራሱ ነው የሚገዛላቸው አሁን እናንተ ስታስቡት ገንዘብ ኪስን ብቻ መስሏችኋል የሚሞላው ገንዘብ ሲኖር እውቀታችሁ እየሰፋ እየዳበረ ነው የሚሄደው ምሬን እኮ ነው እየዳበረ እየሰፋ ምን ላድርግ ምን ባድርግ ነው በቃ እውቀቱ እንዲያለ ተደርድሮ እንደዚህ ተሰልፎ ይመጣላችኋል ስለዚህ ምንድ ነው ያክብረን ብላችሁ ዶ አድርጉ ገንዘብ ለምን ዲን ካለው ኢማን ካለው ማሬ ማጣት እኮ ኢማን ያሳጣን ኔ እናት ምሬን እኮ ነው ስለዚህ ኢማንም ያለው ገንዘብ ያለው በሽዶ አድርጌ የዱአ በጠሎ አታደርጊ እናቴ ምሪ፣ ወይ የው ሀብት እንደው ቤት አባክነህ ቤት አባክነህ፣ ግን እንደው አንተ ሰውዬ ግን እንደው ኧረ፣ ተው ሀብት ተው ተው። አንተ በዚህ ስትሄድ እኛ በዚህ እንሄድ ያለን፣ እኛ በዚህ ስንሄድ አንተ በዚህ ስትሄድ ያለ፣ እኛ በዚህ ስንከተለህ አንተ በዚህ ተመልጠናለ። ምን አይነት ምን አይነት ፉክክር ነው? ምን አይነት ሩጫኛ እኮ ሚዲያ ላይ እኮ ነን ያለ፣ እሱን ስንከተል እሱም ሲያሞኛል እኛም ስንከተል በቃ ተላለቅ ተላለቅ ዝሮ መሞጨጭን ልመዱ ገንዘብን ገንዘብን ማያዙ ያሚሆን ይህም ገንዘብ ታለህ በሰማይ ላይ መንገድ ያለ ገንዘብ ካለህ ጎዳጅህ ብዙ ነው። ገንዘብ ታለህ አሽቀባጭህ ብዙ ነው። ገንዘብ ካለህ አሸርጋጅህ ብዙ ነው። ገንዘብ ታለህ እብዱ ራሱ ይወድሃል። ገንዘብ ታለህ ሳርቅጠ ነው አንተን አንተን ይላል የማያቅ ሰው ፊዚካል ማያቅ ሰው በአካል የማያቅ ሰው ራሱ ማለት ነው። ገንዘብ ካለህ እካሌ ሲለው እሱ እኮ መልካም ሰው ነው ይላል። አያቅህም እኮ ምክንያቱም ሀብታም ስለሆንክ ብቻ እኛ አሁን እኛ አሁን በጣም ብዙ ማናቃቸው ሰዎች አሉ። መናቃቸው ግን በዝና በሀብት ስማቸው ውስጥ ጥራ እንሰማለን። ስለዚህ በሄድ ነገር ስማችን ይነሳ። ጋይስ፣ እውነት እኮ ነው። ኧረ በሀብት ያጨማልቀን ኧረ ወደ ዛ እንደሁ ምስያው ምናው ሀዩ ምናው ሀዩ እስከ መሸ ድረስ እንዲተቸግረን። ግን ማን ነው ግን እንደ እኔ ምርር ያለው በነገራችን ላይ ኧረ ወደ ምን ንግሩ ንኩ ደግሞ ማለት ነው። ገንዘብ የሚባል ነገር ነው ያልሆነ ቦታ ገብቶ ነው የምታገኙት። ይህ በቃ የማይት የማያስፈልግ ሰው ላይ አሁን እኔ ቤት ቢገባ እንዴት አርጌ ስራ እንደምጀምር እንዴት አርጌ ኢንቨስተር እንደማድረግ እንዴት አርጌ ዩ አንደርስታንድ ስተን እንደማድረግ ቢኬርኬር እንደማድረግ ዩ ኦማይ ጋድ በቃ እንዴት ተሰልፎ ተሰልፎ ዩ ሰልፊ ሰልፊ ዩ ቦታ ቦታ ውይ እውነቴን ነው ነግራችሁ። ዩ ስኬት ስኬት አስባችሁ ታንጋይስ